እሱን እንዴት ነገር ነው ከአንተ የምፈልገው፣ ገድዩ አለው በቃ መግደል አይደለ፣ ገድዩ አለው በቃ ቀላል ነገር አለው እኮ ነው እያልከኛለው መግደል መጨረሻ እድል ነው የሚሰጥህ ያለ። በለዚያ ግን ከዚህ በፊት እንደለመድከው እስር ቤት ገብተህ በቀላሉ የምትወጣ ሰው ነው። ለምዳል የሆነ ወንጀል ትፈጽማለህ፣ ትገባለህ፣ የእናንተ ሰዎች ያስወጧዋል። አሁን እሱን አታስቦሽ። ከኛ እጅ ከዚህ በራ አንተን የሚያስወጣ ከየለም። እስካሁንም የታገዝኩት በህይወት ያቆየው ጭምር ስለምታስፈልገኝ ነው። አንተም ሆን ከጌታቸው ንግር ያለው፣ የዛን ቀን ያገኘውም ቀን ነግር ያለው ያገኘው ቀን ነበር ምግልህ አንተን እኔ እንዳደረግከው ነገር አሁን ደግሞ ቀላል ነው ገደልኩት እያልክኝ እንደ ቀላል ነገር እየነገርከኝ ያለው እየጠየኩት ያለሁትን ነገር በስነ ስርዓት መልስልኝ አለበለዚያ ግን ከዚህ በኋላ ለማደርገው ነገር ልጅ እኮ ነው አንተ ትወስዳለህ ምን ልንገር እሺ ገድያለሁ አልኩህ አይደል እንዴ ሌላ ምን ልንገር ማን ነው ትዕዛዙን የሰጠ ጌታቸው ነዋ እንደ ሰውዬ ያማል እንዴ አሰማኝም እንዴ? ጌታቸውን የእጅ ላይ ነው ያለው። ይህንን ትዕዛዝ ሊያስተላልፍልህ አይችልም። እያንዳንዱ ነገር በቁጥጥራችን ስር ያለ ሰው ይህንን አያደርግም። የተገኘውን ማስረጃ እንደዛ አይደለም። ማን ነው አስወግዱት ያላችሁ? ማን ነው ግደሉት ያላችሁ? ማን ነው ይህን ነገር እየመራ የነበረው ከጌታቸው በኋላ? እሱንማ ጌታቸው እኮ ነው የሚያውቆት፣ አለ እኔ ምን ያውቃለት፣ አለ ጌታቸው። እናንተ ይጃል እኮ ለእኛ ጌታቸው ነው የሚያስተላልፍልን። ለአንተ ነው እኮ የተሰጠው እኮ እኮ ጌታቸው፣ ለአንተ ነው የተሰጠው እኮ ከሱ ውጭ ገደልኩ ከገደልኩ እኔ አትይዘኝም እንዴ? ከኔ ውጭ ምን በላይ ያለ በቃ ጌታቸው ነው አልኩ እኮ እኔ ገደልኩ። ገዳይ አይደለ የምትፈልገው? ገደልኩ በቃ ውሰደኝ። የሰረኝ በቃ ይኸውልህ ልንገርህ አይደለ መታሰር ለአንተ ቀላል ነው። መታሰር ማለት ለአንተ እንደ ዝርቅ ነው። መቼም የዛን ቀን ዳንኤልን የወጋችሁበት መርፌ እጃችን ላይ ነው ያለው

ወይዘሮ እያልስ ምንድን ነው የምታወራው? አልገባኝም። ትደባበራ በስነ ስርዓት ላይ መጀመሪያ በነበረ ኮንፊደንስ አውረኝ፣ ችግር የለውም አልገባኝም። ምንድን ነው የምታወራው? ከቤተሰቦች ምንድን ነው ያለ ምንድን ነው የሚያንተባትበ? አንተ የመጣው የእኔ ቤተሰብ ላይ ነው። ስለ ቤተሰብ ሲመሳ እንዴት እንደሆነ ስሜቱን ታውቋል። አሁን የገባ ይመስለኛል የእኔ ስሜት። እኔ እናንተ ከዚህ በኋላ በስነስርዓት ማውራት እንችላለን፣ የቤተሰብ ምንነት የሚገባ ከሆነ እኔም የተገደለብኝ ወንድሜ ነው። ይኸውልህ ብሩክ ከቤተሰቦች ራቅ፣ እነሱ ምንም ነገር አያውቁ፣ ሁሉንም ነገር የምሰራው እኔ ነኝ፣ ጥፋተኛም እኔ ነኝ። የኔ ወንድም ዳንኤል የሚያውቀው ነገር ነበረ? ዳንኤል የሚያውቀው ነገር ነበረ ወይ? የኔ ቤተሰቦች ማክቤል ምንም አታውቅም ካልከኝ፣ ወይዘሮ አያል ምንም አያውቁም ካልከኝ፣ የኔ ወንድም ዳንኤል ምን የሚያውቀው ነገር ነበረ? የሚያውቀው ነገር ነበረ ወይ? እኔም ቤተሰብ አለኝ እስከ ማጣት ድረስ የደረስኩት ቤተሰብ። እባክህ ስማኝ፣ አሁን በልጄ አትምጣብኝ። ያለ እናት ያሳደግኳት ልጄ ነች። እባክህ እኔ ሁሉንም ነገር እነግርሃለሁ፣ የማውቀውን አንድ በአንድ እነግርሃለሁ። እባክህ ልጄን ግን ምንም አታርጉብኝ። አንድ ነገር አንዱ ውሸት አልፈልግም ከዚህ በኋላ መቼም። ይኸው እንዲሆን የምትፈልገው ይመስለኝ የኔን ወንድም ዳንኤልን የወጋችሁትን መርፌ አስመርጣለሁ እኔ እንዳንተ ክፉ አይደለሁኝ። ወይ እናተ ወይዘሮ አያለን ወይ ደግሞ ልጅ የማክብ የመረጥከውን ሰው ወጋልሃለሁኝ፣ ያለ ግን እውነቱን ተነክረኛለ አንድ ነገር ሳትደብቅ፣ አንድ ነገር ሳትሸርፍ ከመጀመሪያው ጀምሮ እስከ መጨረሻው ከግድየው ፕላን ጀምሮ እንዴት እንዳቀዳችሁት፣ ማን ሲያዛችሁ እንደነበረ ማን ይህንን ነገር እየፈጸመ እንደነበረ አንድ ነገር ሳታጎለት ነገርኛል። ያለበለዚያ ግን በዚህ መንገድ እንቀጥላለን። አሁን እኔ እናንተ ማውራት እንችላለን። አሁን በደንብ እነግርሃለሁ፣ ምክንያቱም በአይኔ ብሌንና በልጄን የመጣችሁት ያለ እናት ያሳደግኳት ዋጋ የከፈልኩላት ልጄ ነች። ለዛ አንድ በአንድ ነግራችኋለሁ። ምንም ችግር የለው። መቼም ቢሆን አልናገርም ብዬ ነበር። እኔም ብትገሉኝም አልናገርም ነበር። ነገር ግን በልጅ አልደራደርም። ይህንን ሳረግ ግን እንደምሞት አውቀዋለሁ። ያው ለልጅዬ ስል ግን ዋጋ ከፍላለሁ። ልጅም በምንም አልቀይራትም። ይው ለምን መሰለህ? መጀመሪያ ተፍ ተፍ እያልኩ ነበረ፣ ራሴንም አስተዳድረው። በዚሁ አጋጣሚ የፍቅር ህይወት ውስጥ ገብቼ አንድ ልጅ ወለድኩ። ከዛ እናትየውም ከእናትየው ጋርም አልተግባባንም ጥላብኝ ሄደች። ከዛ በኋላ ጠፋንታ ልጄን ብቻ የማሳደግ ሆነ። ከዛ ያልሆነ ህይወት ውስጥ ገባሁና ልጄ ማሳደግ አልቻልኩም። ሳልፈልገው ለልጄ ስል ወደ ስርቆት ገባሁ። ኪስ ማውለቅ ትላለ የተለያዩ ወንጀሎችን መስራት ጀመርኩ። ትላልቅ ወንጀሎችን መስራት ጀመርኩ። በቃ የተደራጀ ሌብነት ስራ ውስጥ ገባሁ እና ደግሞ ያው ልጄን ብቻ የማሳደግ ኃላፊነት እኔ ላይ ሲጣልብኝ ከዛ በቃ ልጄን እያሳደግኩ በመሀል ከበደኝ ሁኔታዎች ነገሮች ምንም መወጣት አልቻልኩም። ከባድ ነበረ በጣም ይሄን ነገር ምናደርግ። ነገር ግን ከሱ በላይ አንዲት ሴት አለች እያንዳንዱ ነገር እኛ ትእዛዝ የተሰጠን ሰውየውን ልንገላ አይደለም፣ ልናግተው ነው። እንደምናግተውም ነው የምናውቀው። ነገር ግን በአጋጣሚ ጌታቸውን የያዛችሁት እናንተ። ልክ ጌታቸው ከተያዘ በኋላ ነገሮች ሁኔታዎች ሁሉ ድብልቅልቅ ነው ያለው። ድብልቅልቅ ሲል ተደወለ፣ አንዲት ሴት ደወለች ወዲያውኑ፣ ግደሉታለች። ከዛ በኋላ እኛም ተደናብረን ባልታሰበ ሁኔታ ነው የገደልነው ልጁ። ስለዚህ በቀጭን ትዕዛዝ ነው ስልክ ደውላ ግደሉት ያለችው። ገብተዋል ምልህ ያ ነው ያለው እውነታ። ይሄ ነው በቃ ትዝኛ እንትን ማለት ነው። በቃ ትእዛዝ ነው የምንቀበለው። የተቀበልነውን ትእዛዝ ማድረግ ነው። አድርጉ እንባላለን፣ እናደርጋለን። ቺፕሱም፣ ማይክሮ ቺፕሱም እኛ እናቀብላለን፣ እንወስዳለን። እያንዳንዱ ነገር ትእዛዝ ነው ምና እኛ በትእዛዙ መልኩ ስለሆነ በቃ በተለይ ጌታቸው ከተያዘ በኋላ ሁሉንም ነገር ነው ሁኔታዎችን ጠቅላላ ያበለሻሹ እየነሱን የነሱን ስትራቴጂ እንዳለ ነው በቃ ያበለሻሻችሁባቸው። ስለዚህ አሁን እሺ እንግዲህ ተመልካቾች ከዳንኤል ዋነኛ ነፍሰ ገዳይ ከሆነው ከኤርሚያስ ጋር ያደረግነውን ቆይታ ተመልክታቸዋል። እንግዲህ ምንድን ነበር ያለ የሚያዙን ሰዎች አሉ፣ ከኔ በላይ የሆኑ ሰዎች አሉ። ከዛም በኋላ ግድያዋን ስታስፈጽም የነበረችው ሴት አለች። ከዛ በተጨማሪ ግን በዋናነት እነኢሳያስን እነገዛቸውን ጨምሮ ሌሎችንም ሰዎች እንግዲህ እየወሰደ የሚወጉበት ቦታ ድረስ የሚያደርሰው ኤርሚያስ እንደሆነ ተመልክታቸዋል። ይህን ደግሞ ስለዚህ ኤርሚያስ በቀጥታ ያለበትን ቦታ ነው የጠቆመን። የእኛም ሰዎች ይዘውት መኪና ውስጥ አሉ ከፊትም ሰዎች አሉ። እና ከዚህ በተጨማሪ የምትመለከቷቸው ከካሜራ ውጭ የሆኑ ሰዎች አሉ። ኤርሚያስ ነው መኪና ውስጥ ነው ያዟቸው። እዚህ ጋር ነው ብሎን የጠቆመን፣ እዚህ ድረስ ያደረሰን፣ እዚህ ቦታ ድረስ ያመጣን ኤርሚያስ ነው። እንግዲህ ከዛ በኋላ እንግዲህ ይሄ ቦታ ይፈጸምበታል፣ ይሄ ነገር ይደረግበታል የተባለው ቦታ ነው። በቀጥታ የመጣ ነው። እንደምታውቁት በጣም ጉራንጉር ነው። በጣም ወደ ውስጥ ገብተን የተመለከተ ነው ያገኘ ነው። በቀላሉ የሚገኝም ቦታ ሆኖ አላገኘ ነውምና፣ በጣም መኪናም የማያስገባ ቦታ ሆኖ ከመኪናም ወርደን ነው የመጣ ነው። ከዛ በኋላ ነው ኤርሚያስ እንግዲህ መኪና ውስጥ የእኛ ሰዎች እንዲይዙት ለጥንቃቄ ሲባል ያደረግ ነው እና ቀጥታ እሱ በጠቁመን ቦታ መሰረት የተባልንበት ቦታ ላይ ደርሰናል። እንግዲህ ጥሩ ነገር እንደሚያጋጥመን የተባሉትን ሰዎች እንደምንይዛቸው በቀጥታ ይህንን ነገር ያደርጉታል እነግዛቸውም እነ ኢሳያስም ያሉንን ሰው ወይም ደግሞ የተባልን ሰው እንይዘዋለን ብለን ነው ተስፋ የምናደርገው። እንግዲህ እናንተም በጸሎታችሁ እስከመጨረሻ ድረስ አብራችሁን እንድንቆዩ ጠይቃለሁ። እኛም እንግዲህ ጥንቃቄ ማድረግ አለብን እ ዛሬ ምንም አይነት ስህተት መፍጠር የለብንም። የምንሰራው ስህተት ዋጋ ሊያስከፍለን ስለሚችል እንግዲህ ሊወደዛ ነው። ከፊት ያሉት እኛ ሰዎች ተዘጋጅቷል አይደል? እሺ የእኛ ሰዎች በእዛኛው በር በኩል ይገቡ፣ እኛ በዚህ በኩል እንገባ። እሺ፣ ምንም ሙሉ ግቢውን ምንም አይነት ሰው እንዳይወጣ ሙሉ ሰው

ማንም ሰው እንዳይንቀሳቀስ እያንዳንዱ የምትሰሪው ስራ በቁጥጥር